ሰላም ጤና ይስጥልን። ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ አጫጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም ርዕሶችን ነው። በፋኖ አንድነት ኢትዮጵያኖች በመላው ዓለም ደስታቸውን ገለጡ። የብልጽግናው ካምፕም አስቸኳይ ስብሰባ ተቀመጠ። የፋኖች አንድነት አስደንግጦታል። ዘበኛና ሰነፍ ተማሪ የነበረው ሚኒስትር ሆነ። የጤና ባለሙያዎች ማህበር ውሳኔያቸውን ለመንግስት አሳወቁ። የቀድሞው ሚኒስትር ጥብቅ መልእክት ለኢትዮጵያኖች አስተላለፈም። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። የፋኖች አንድነት መመስረት በዓለም ዙሪያ ኢትዮጵያኖችን እጅግ በጣም አስደስቷል። አሁን ለትግሉ መፋጠን አስተዋጽኦ ትልቅ ነው ሲሉም ገልጸዋል በርካቶቹም በኢትዮጵያ ጨምሮ በተለያዩ የዓለም ግዛቶች የሚገኙ የትግሉን አንድነት የሚደግፉ በጋራና በአንድነት ፋኖች መቆማቸው እጅግ እያስደሰታቸው መሆኑን በተለያየ የመገናኛ አውታሮችም መግለጻቸውን ቀጥለዋል ፋኖቹም የገቡትን ቃል ገቢራዊ ለማድረግ መስማማታቸው ነው የታወቀው በትላንትና ዕለት ባደረጉት ስምምነት ላይ የፋኖ አመራሮች እንዲህ ሲሉም ራሳቸውን አስተዋውቀዋል አርበኛ ዘመነ አሁን ደግሞ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ነኝ። ይቀን እንዲመጣ ሁኔታ እንዲፈጠር ይሄ ድባብ ተፈጥሮ እንድናየው ሁሉም ኃይል የአቅሙን ሁኔታዎች በፈቀዱለት ልክ ከፍተኛ ዋጋ ከፍሏል። ከፍተኛ ሙግቶች፣ ከፍተኛ ክርክሮች አልፎ አልፎ ጭቅጭቅ ቀመስ ወንድማዊ ንግግሮችም ተካሄደዋል። ማሰሪያውና ማጠንጠኛው አንዳች ሁላችንም የሚያሰባስብ ሁላችንም የሚያታግል ግዙፍ አማራዊ ቤት መገንባት ስለነበረ እሱ ተፈጥሯል። እጅግ በጣም ደስ ብሎኛል። ጓዶች፣ እንኳን ደስ አላችሁ፣ እንኳን ደስ አለ ማለት ትፈልጋለሁ። መላው የአማራ ፋኖ አመራርና አባላት፣ መላው የአማራ ሕዝብ እንዲሁም ትግላችን የምትደግፉ ሀገር ወዳድ ለውጥ ናፋቂ ኢትዮጵያውያን እንኳን ደስ አላችሁ ማለት እፈልጋለሁ። በመላው ዓለም የሚገኙ ኢትዮጵያውያኖች የፋኖችን መነጣጠል በመቃወም በተደጋጋሚ ጊዜያት ጥሪ ሲያቀርቡ እንደነበረ የሚዘነጋ አይደለም። በሸዋ፣ በጎንደር፣ በወሎ፣ በጎጃም ያሉ ተማሪዎች ዛሬ በአንድ ላይ አንድ ሆነው መክረውና ዘክረው በኢትዮጵያ ያለውን ችግር ለመቅረፍ በጋራ ተነስተዋል። ኢትዮጵያን ለማዳን ሁላችንም በጋራና በአንድነት መቆም አለብን ሲሉ በሀገርም በውጭ የሚገኙ ደጋፊዎቻቸውንም ጭምር አበረታተዋል። ለህዝባችንና ለወገናችን ዛሬም እንቆማለን። አማራ አንገቱን በፍጹም አይደፋም እያሉት የአማራ ኃይሎች አሁንም ቢሆን ወደፊትም በምናደርጋቸው ተጋድሎች ከጎናችን እንደምትቆሙ ተስፋችን የሚጠና ነው ሲሉ ተናግረዋል። በጎጃም የሚገኘው የአማራ ፋኖ መሪ ዘመነ ካሴም አሁን ከሌሎቹ ወንድሞቹ ጋር ቆጭ ብሎ ሲነጋገርና ሲወያይ ማየትና ማስተዋል ለብዙዎቹ ደስታን እንደሚሰጥ ነው የተገለጸው። የጎጃሙም የወሎውም ይህ እንደዚሁም ደግሞ የሸዋ ጎንደሩም ሁሉም በጋር ሆነው መግለጫቸውን ለኢትዮጵያኖችም አስተላልፈዋል። አብረኑንን አብረን እንስራ ሲሉ በተለይም የጎንደር አማራዎችና እንደዚሁም ደግሞ የሸዋ የወሎም ይህንን አጠናክረው ቀጥለውበታል። ኢትዮጵያን ለማዳን ሁላችንም በጋናና በአንድነት መቆም አለብን ሲሉ ኃይል ሴንትራል ኮማንድ አባል ነኝ ምናልባት እዚህ ለመድረስ እጅግ በጣም ብዙ ውጣ ውረዶች ነበሩ። እነዛም ውጣ ውረዶች ሰብረን ወተን እዚህ ደርሰናል። እግዚአብሔር የተመሰገነ ይሁን። እንግዲህ ብዙ ዋጋ ቢከፈልም ነገር ግን ዛሬ ላይ ተቋም መስርተናል፣ ተቋም አቆመናል። ይሄ ተቋም እንግዲህ ብዙ ወንድሞቻችን የተቋሙ መመስረት ለፋኖች አንድነትና እድገት ብልጽግናን ለለውጥ ለሚሻው ኢትዮጵያኖች ትልቅ አሪያነት ያለው ተግባር ነው ሲሉ ነው የገለጡት። ፋኖቹ በጋራ ሆነው ለተመለከታቸው ሁሉ ደስታቸው እጅግ ከፍተኛ መሆኑ ነው የተገለጸው። መሪ ወዳጆን በበኩሎ ይህንን አንድነት ስንመሰረት እንዲበቅላል አደለም፣ ከእናንተ ህዝባችንና ወገናችን ጋር በጋራ ሆነን ይህንን ተግባር እንፈጽመዋለን ሲልም ተናግረዋል። አማራ ሰብሳቢ አሁን አዲስ ለመሰረት ነው ድርጅታችን። የአማራ ፋኖ ብሔራዊ ኃይል ኮማንድ ሴንትራል ኮማንድ አባል እንግዲህ የአማራ ሕዝብ ይሄን ውጣ ወረድ ሁሉ ማልፈን በጉጉስ ስትጠብቁን የነበረ ለሁለት አመት ስንወጣ ስንወድ ስንለፋበት የነበረው ፍሬያችንን ብዙ ጀግና ጓዶቻችን መሰውት የከፈልንበትን ብዙ በውጭም በሀገር ውስጥም ያለ ማንኛውም ደጋፊያችን ሕዝባችን በድሮን በጀት በሁሉም እየተደበደበ ብዙ ዋጋ እየከፈለም ሰራዊታችን በጉጉት ሲጠብቀና የነበረው ከባድ አደራ ያስረከበንን አደራ በዛሬው ዕለት ማለት ነው አንድነቷን አብስረንላችኋል ማለት ነው። አንድነቱን ማብሰራቸውን የገለጹት ከአራቱም የኢትዮጵያ ግዛቶች ከጎጃም፣ ከወሎ፣ ከሸዋና እንደዚሁም ከጎንደር የመጡ አመራሮች ይህንን ደስታ ሲገልጹ፣ በመላው ዓለም የሚገኙ ኢትዮጵያኖችም እጅግ ኩራት ነበር የተሰማቸው። ይህ በእንዲህ እንዳለም ለአማራ የትግላችን ደጋፊና ሚዲያዎችን በሚል ጥሪ አቅርበዋል። በተለይም የወገኑን ህመም ልቡ ድረስ ለሚሰማው እባካችሁ እስኪባል አይጠበቅም ሲሉም ገልጠዋል። የአማራ ፋኖ ብሔራዊ ኃይል በአፍ ብሃ ለአክቲቪስቶች ጋዜጠኞችና ትግሉን ለምትደግፉ የሚዲያ አካላቶች የተላለፈ ጥሪም ተሰጥቷል። በተለይም ከመነሻው የአንድ መከረኛ ህዝብ ልጆች ነን የአንድ አፈር አፋሮች ነን እኩል ትግሉን ባለቤትም ነን። ይህንን እንገነዘባለን። የህዝባችንን መከራ ከኛ እኩል እንደሚያማቸው በዚህ መውጫ መንገድ ፍለጋው እኩል እንደሚያስጨንቃቸው እናውቃለን። ሚዲያው ወሳኝ ትግል ግንባር ነውና በተሰለፋችሁበት ግንባር የነበራችሁና ያላችሁትን ሚና በቅጡ እንረዳለን። በተቻለ መጠን ይህንን ከመጓጓት ከበጎ ጭንቀትም ይሁን ከግለሰብና ቡድናዊ ፍላጎት ተልኮ የተነሳ የሚደረገውን ገደብ የለሽ ጣልቃ ገብነትና የተሳነፉ ትንተናዎችና ትግሉን እያወቁ መሆኑን በመገንዘብ በማንኛውም ሚዲያዎች ላይ የመታገያ ተቋ ተቋም ፈጥሮ ህዝባችንን ለአንድ ዓላማ በአንድ ላይ ማሰለፍ ታሳቢ አድርጎ የህሉና ትግሉን ማሸነፍ ማዕከል ያደረገ እንዲሆን የበኩላቸውን ድርሻ እንድትወጡ በሚል በተለይም ለመገናኛ አውታሮችም መልክታቸውን አስቀምጠዋል። በመላው ዓለም የሚገኙ የመገናኛ አውታሮች ከዚህ በኋላ ስለ ኢትዮጵያና በኢትዮጵያ ላይ ብቻ ያተኮሩ ስራዎችም እንዲሰሩ ተጠይቀዋል። ይህንንም ገቢራ እንደሚያደርጉ ተስፋለን ሲሉም ገልጠዋል ኦነግ የኦነግ አብይ መንግስት በኬንያ ቦረና ኦሮሞዎች እያጠቃ ነው ሲል ክሱን መሰረተ። የኦሮሞ ነፃነት ሰራዊት ኦነግ የኢትዮጵያ መንግስት ኦነግን እያሳደደ ነው በሚል ሰበብ በኬንያ ድንበር ውስጥ የሚገኙ የቦረና ኦሮሞ ማህበረሰቦች ላይ ኃይል ዘመቻ እያካሄደ ሲል ነው ክሱን የመሰረተው። በኦነግ የኬንያ ባለስልጣናትና ኢትዮጵያውያኖች የኬንያ ግዛት በቦረና ህዝቦች ላይ ጥቃት ለመፈጸም እንደመሰረተ በተለይም አፋጣኝ እርምጃ እንዲወሰድም ነው ይህ ጠየቀው። በተደጋጋሚ ጊዜያቶች በኦሮሞ ህዝብ ላይ እየደረሰ ያለው ግፍና በደል ሊቆም ይገባል ሲሉ ነው ይህ ጠየቀው። በተጨማሪም ኦነግ የአብይ አህመድን አስተዳደር በሶማሌላንድ እና በጅቡቲ ባለስልጣናት ኢትዮጵያን ሲያስወጡ ብዙውን ጊዜ ኦሮሞዎችን ኢላማ ያደርጋሉ ሲል ከሷል። ይህንን የአስተዳደሩን ያልተገራ ፖሊሲዎች ውጤት እንደሆነም ነው የተናገረው። ኦነግ እነዚህን ስደተኞች የመጠበቅ አለም አቀፍ ግዴታ እንዲወጡና በኢትዮጵያ ህዝብ እና በገ አገዛዝ መካከል ልዩነት እንዲያደርጉም ጥሪ አቅርበውላቸዋል። የኦሮሞ ኦሮሚያ ክልል የመንግስትን ኃይሎች በተደጋጋሚ ማሸነፉ ቢገልጽም ቢያንስ ላለፉት አምስት ዓመታት በሲቪሎች በተለይም በአማራ ተወላጆች ላይ በተፈጸመው ጭፍጨፋና አፈናዎች ጋር ተያይዟል። ሆኖም ኦነግ በእነዚህ ድርጊቶች ውስጥ እጁ እንደሌለበት በመግለጽ መንግስት የኦነግ ኃይሎችን መስለው የሚንቀሳቀሱ የራሳቸው ሰዎች እንዳሉ ነው በመግለጽ ያጋለጠው የመንግስትን ተግባሮች የቀድሞ የሰላም ሚኒስትር ታየ ደንደአም ለሕዝቡ ጥሪ አቀረበ። የቀድሞው የሰላም ሚኒስትር የሆኑ ታየ ደንደአ ጸረ ውቅና ቁማርተኞች ዛሬም እውነቱን አልተረዱም። ስለ ኮሪደር፣ ስለ ሪዞርት፣ ስለ ፓርክ እያወሩ ለመኖር የተቸገረውን ለማምታታት ሲሞክሩ አያፍሩም ሲል ገልጠዋል። ኢትዮጵያ ነች የቄስ ሞገስን የመሬት ደላላ ብቻ አይደለችም ሲሉ ገልጠዋል። እኛ በልቶ ማደር፣ የኤሌክትሪክ ታሪፍ መክፈል፣ ልብስ መቀየር፣ ሌሎች ህይወት ጉዳዮች እና የተቸገርን ኢትዮጵያን፣ ሐኪሞች፣ መምህራን፣ ወታደሮች፣ ሰራተኞች፣ የከተማው ገጠር ነዋሪዎች የዳቦ እንጂ የመዝናኛ ጥያቄ የለንም ሲል ነው የገለጸው። ስለዚህም ይላል ታዬ ደንዳ፣ የፓርክና የኮሪደር ቁንጅና አያምረንም ሲል ነው መንግስት እየሰራ ያለውን ተግባር የተቸው ይህ ሊስተካከል ይገባል ሲልም ነው የቀድሞ የሰላም ሚኒስትር ታየደንዳ መንግስትን የወቀሰው። እኛ ይላል ኢትዮጵያኖች በአጠቃላይ አመራሮች በተለይም ከሐኪሞች እንማር፣ ከብሔር ከሃይማኖት፣ ከአካባቢ አጥር ወጥተን በነፃነት በፍትህ፣ በሰላም፣ በወንድማማችነት ጉዳዮች ላይ በጋራ ለጋራ እናተኩር ሲል ለኢትዮጵያኖች ጥሪውንም አቅርበዋል። አዲስ አበባ የህዝብ ትራንስፖርት አሽከርካሪዎች ወጥ ቀለም ሊቀቡ መሆኑ ተገለጸ። መንግስት በአዲስ አበባና ሌሎችም ከተሞች የህዝብ ትራንስፖርት ተሽከርካሪዎች እንደየአገልግሎታቸው አይነት ወጥ ቀለምና መለያ ኮድ እንዲኖራቸው እቅድ መያዙን ነው ያመለከተው። የተሽከርካሪዎቹን ቀለም መለያ ኮድ ከከተማው ከተማ የተለያየ ይሆናልም ተብሎ ተገልጧል። የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎች ሹፌሮችም ወጥ የደንብ ልብስ እንዲለብሱ ለማድረግ እቅድ መያዙን ገልጧል። የትራንስፖርት ሚኒስትር አለሙ ስሜ ያረጁ ተሽከርካሪዎችን ለህዝብ ትራንስፖርት አገልግሎት ውጭ ለማድረግ እንደተወሰነ ሰሞኑን በአንድ ስብሰባ ላይ መናገራቸውንም ተዘግቦ እንደነበረ አይተነጋም። በኢትዮጵያ ከፍተኛ ችግሮች ያሉበትን ጉዳዮች ከመፍታት ይልቅ በትናንሽ ነገሮች ላይ መንግስት መወጠሩ አስገራሚ አድርጎታል። አሰራሩን በሙሉ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ዶክተር ምህረት ጋር በነበረው ቆይታ የተማሪዎች ጊዜያቸውን እንዴት እንዳሳለፉ ገልጠዋል። ፕሮፌሰር ብርሃኑ ተማሪ ሳለው ከኳስ ውጪ ትምህርት ተቺ ትምህርት ትዝ ብሎኝ አያውቅም ሲል ነው የተናገረው። ከኳስ ሌላ ክፍል ገብቶ መውጣት ምናምን ነበረ ብዙም ጎበዝ ተማሪ እንዳልሆነ ነው ቀንሰው። በጣም ቀሽም ተማሪ ነበርኩ፣ ኳስ ግን በጣም ጥሩ ተጫዋች ነበርኩ ሲል ገልጧል። የቀድሞ ህይወቱን አክሎም አሜሪካ ለትምህርት በሄድኩበት ጊዜ ዘበኝነትም እሰራ ነበር ሲል ነው የተናገረው። በተደጋጋሚ ጊዜያቶች ራሴን ለመለወጥ ጥሪ ያለው ሲል የገለጸው የአሁኑ ሚኒስትር ዘበኝነቱን እየሰራ በነበረበትም ወቅት ዋልትረስ አካባቢ የሚገኝ ባንክ እንደሆነ ነው የገለጠው። በጊዜው ዘበኝነቱን የተቀማኝ የጠቅመኝ ማታ ማታ ስራ ስላልነበረ ለማንበብ ሰፊ ጊዜ እንዲኖረኝ አድርጎኛል፣ ሲል ተናግረዋል። ታዲያ በዚህ ሁኔታ በትምህርት ሰነፍ የነበረውና እንደዚሁም ለትምህርት ጥሩ ፍላጎት እያልነበረው ብርሃኑ ነጋ ዛሬ ሚኒስትር ሲሆን በተማሪዎች ላይ ለምን ጨከነ? እንደዚህ አይነት ነገሮችንስ ለምንድ ነው የሚወስነው? ኢትዮጵያ የተማረው ኃይል እንደሌላት የሚያደርገው ሲሉ ብዙዎቹ በመውቀስ ላይ ነው የሚገኙት። ይህንን ሚኒስትር በአገዛዙ ሰራዊት ላይ የደፈጣ ጥቃት ተፈጸመ። ሁሌም በከተማ ኦፕሬሽን የሚታወቁት የባህር ዳር ብርጌድ የደጉ በላይ ሻለቃ የጠላት መውጫ መግቢያ በተጠና መንገድ ክትትል በማድረግ በቂ የሰው ኃይል በማዘጋጀት በባህር ዳር ከተማ ልዩ ስሙ ጎርደማ ላይ ከምሽቱ ሶስት ሰዓት ላይ በሁለት ፓትሮል አድማ ብተናዎችን እንዳይመለሱ አድርጎ እርምጃ የወሰደባቸው መሆኑን ገልጿል። የአማራ ፋኖ ጎጃም ክፍለ ጦር ህዝብ ግንኙነት በተቻለ መጠን እየተከታተን አሁንም እርምጃችንን እንወስዳለን አሁን የተጠናከር ኃይል ላይ እንኖ ተገኝተናል። እርምጃችን የከፋ እንደሚሆን ልታውቁት ይገባል ሲልም ፋኖቹ ገልጠዋል። ይህ የአማራ አንድነት መሰባሰብ ያስደነግጠው የብልጽግናው ኃይል በአማራ ብሔራ ኃይል መታወጁን ተከትሎ የብልጽግናው ካምፕ አስቸኳይ ስብሰባ መቀመጡ ተገለጸ። የስብሰባው ልዩ መረጃ እንደሚያስረዳው ከሆነ በአስቸኳይ ስብሰባ የተደረገበት መንገድ አንደኛ፣ ክረምት በመግባቱ ሁሉን አቀፍ ወታደራዊ ዘመቻ ለማድረግ ሁለተኛ፣ የጥቃት ዓላማዎችን ለማስቀመጥ፣ ሶስተኛ፣ መተላለፊያ ቦታዎችን ለመለየት፣ አራተኛ፣ ሽፋንና ድጋፍ ሰጪ ኃይሎችን በተጠንቀቅ ለማስጠበቅ፣ አምስተኛ፣ የውጊያ ካርታዎችን ለመንደፍ፣ ስድስተኛ፣ የጦርነት ዕቅዶችን ለማርቀቅ፣ ሰባተኛ፣ የአየር ኃይል ተዋጊዎችንና ቃኝና ቦምብ ጣይ አይሮፕላኖችና ድሮኖችን በየጣቢያቸው በተጠንቀቅ ዝግጁ ለማድረግ የጦር መኮንኖች ተሰይመዋል። ይህንን ዘመቻ ውጤታማ ለማድረግም ከነገ ጀምሮ ዋና ዋና ከተሞችን ጨምሮ በተመረጡ የዞንና የወረዳ ከተሞች ላይ በርካታ ሰላይ ቅጥረኞችን ለመመደብ የሚያስችል ስራዎች በፍጥነት እንዲሰሩ ለመረጃና ደህንነት ክፍል ኃላፊነት መሰጠቱ ነው የተገለጸው። በኤርትራ በቀጣይ ክረም ጥሮነን ለመክፈት ታስበ የነበረው ወታደራዊ እቅድም ለጊዜው እንዲሰረዝና ጦሩ ሙሉ ኃይሉን በአማራ ክልል እንዲደረግ ውሳኔ ለመስጠት እንዲያስችል ለቀጣዩ ስብሰባ ቀጥሮ የተያዘለት እንደሆነም ነው የታወቀው። ስለሆነም ምንዘላለነት የተሞላበት የአስፓልት ላይ ቀረጥና ተሰብስቦ መጓዝ ከባድ ዋጋ እንደሚያስከፍል ጥንቃቄ እንዲያደርጉ ለፋኖችም ምክረ ሐሳብ ቀርቧል። በአማራ በኩል የሚደረገው ተጋድሎ ጠንክሮ የቀጠለበትን ሁኔታ አሁንም በመንግስት በኩል ጭንቅና መከራ ውስጥ እየከተተ መሆኑ ነው የታወቀው። ይሁን እንጂ ፋኖ ከዚቀድምም በአንድነትና በጋራ እያደረገው ትግል አሁን የበለጠ የተጠናቀረ ሊሆን እንደሚችልም ተጠቅሟል። የጤና ባለሙያዎች የደሞዝ እና ሌሎች የጥቅማ ጥቅም ጥያቄዎች እያነሱ ይገኛሉ። የሚለውና በጥያቄያቸውንም ያቀረቡትን ኃይል ጠንካራው ስራ እንደሚሰሩ ተገለጸ። ጥያቄያችን ካልተመለሰ ከአራት ቀን በኋላ የስራ ማቆም አድማ እናደርጋለን ሲሉ መግለጫቸውንና ማስታወቂያቸውን አሳወቁ። በተለይም በሶሻል ሚዲያዎች እየተመለከተ ያለው የስራ ማቆም አድማ ደም ጀምሮ የተበራራ ሲሆን ከዚህ ጋር በተያያዘም የጎንደር አጠቃላይ ሆስፒታል በስሩ የሚገኙ የጤና ባለሙያዎችን ለነገ አስቸኳይ ስብሰባ መጥራቱም ነው የታወቀው። መንግስት አሁን ጭንቅ ውስጥ ገብቷል። በዚህም ቢል በዛ የሚለቀቅበት መንገድ እንደሌለ ነው የተገለጸው። በአሁኑ ሰዓት መፈናፈኛ ያጣው የመንግስት ኃይል በተለይም የጤና ጥበቃ ሚኒስትር አስቸኳይ እርምጃ እስካልወሰደ ድረስ ኃይላችንን አጠናክረን እንቀጥላለን ብለዋል። ይህ በወቅታዊ የጤና ባለሙያዎች ጉዳይ ላይም ከኢትዮጵያ ጤና ባለሙያዎች ማህበር መግለጫ ተሰጥቶበታል። ጤና ባለሙያዎች እያነሷቸው ያለው ጥያቄዎች ተገቢ በመሆናቸው መንግስት አስቸኳይ መፍትሄ ሊሰጥ ይገባል ሲል በመግለጫው አሳውቋል። የኢትዮጵያ ጤና ባለሙያዎች ማህበር በተለያዩ ጊዜና ጤና ባለሙያዎቹ የሚያነሷቸውን ጥያቄዎች ህጋዊና አግባብነት ተከትሎ ለሚመለከታቸው የመንግስት አካላትም ለጤና ሚኒስትሩን ጨምሮ ለሀገሪቱ ከፍተኛ የመንግስት መስሪያ ቤቶች ማቅረቡም ይታወቃል ሲል። ነገር ግን ጤና ባለሙያዎቹ የሚያነሷቸውን ጥያቄዎች በወቅቱና በተገቢ ሁኔታ ባለመመለሳቸው ጤና ባለሙያዎቹ አሁን በተለያዩ መንገዶች እየጠየቁ ይገኛሉ ሲል በመግለጫው አሳውቋል። ማህበሩ ጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ ይደግፋል፣ እውቅናም ይሰጣል። ነገር ግን ሀገርና ማህበረሰቡን በማይጎዳ መልኩ መሆን አለበት ብሎ ያምናል ሲል ጠቅሷል። መንግስት ጤና ባለሙያዎቹን ለሚያነሷቸው ጥያቄዎች ችላ ከማለት ወጥቶ ጉዳዩ በሀገር ላይ ችግር ከማስከተሉ በፊት ለሚነሱ ጥያቄዎች ተገቢውን ቦታ እና ምላሽ እንዲሰጡም ማህበሩ በአጽንኦት ገልጿል። ይህንን ማድረግ ይገባዋልም ሲል ነው በጥብቅ ያሳሰበው። አሁን ወደ ውጭ ዜናዎቻችን እናመራለን። ቻይና፣ የቻይናው ጄቴን የዓለም መነጋገሪያ መሆኑ ቀጠለ። ፓኪስታን ይህን ጀት በመጠቀም ነው አምስቱንም የህንድ ዘመናዊ ጦር ጀቶች እንዲሁም አስራ ሁለት ድሮኖችን አየር ላይ ያስቀረቻቸው ተብለዋል። ሌላው የሚደንቀው ነገር እነዚህ የህንድ ጀቶች ለመምታት ፓኪስታን የወሰደባት ጊዜ የተወሰኑ ደቂቃዎች ብቻ እንደሆኑ ነው የተገለጸው። ይህንን ጉደኛ የሆነውን የጦር መሳሪያ የሰራቸው ቻይና ኩራት እንደተሰማትም ተገልጿል። በቻይና ሰራሹ ጂ አስር ተጠቅማ የከሰሰችው የህንድ የጦር ጀቶች ዋጋቸው አንድ ቢሊዮን ዶላር እንደሚያወጣ ነው የተገለጸው። በተለይ ፈረንሳይ ሰራሹ ራይፋን ለህንድ እንዲሆን ተደርጎ ለመስራት ህንድ በእያንዳንዱ የጦር ጀት ላይ ከ250 ሚሊዮን ዶላር በላይ ወጪ አድርጋበታለች። የህንድ ሶስት ራፊድ አንድ ሚግ አንድ ስዩ 30 አይሮፕላኖች መቶ የጣለው የቻይና ግ ጄቴ 20 ለቻይና ኩራት ሆኗታል ነው የተባለው ቻይናም ክስተቱን እንደ መባረክ ቀጥረዋለች። ቻይና የጦር ጀቶቹን ለዓለም የጦር ገበያ ብዙ ያላቀረበችው ካላት የጦር አቅም አንፃር መሳሪያ ሻጮቹን አነስተኛ ቢሆኑም አሁን ላይ ግን የምታመርታቸው የጦር ጀቶች ከሁሉም ዓለማት ዘመናዊነቱን እየተላበሰ እንደሆነ ነው የተገለጸው። ጄቴን ፈረንሳይ አሉ ከምትሏቸው አራት ነጥብ አምስት ጄኔቫ ጦር ጀቶች ጋር በአየር አየር ተፋልሞ እንደ ቀላል መጣል መቻሉ እጅግ አስገራሚም አድርጎታል። አሜሪካ አሜሪካም በህንድ ፓኪስታን ግጭት ጣልቃ እንደማትገባ ምክትል ፕሬዚዳንት ጄድ ቫንስ ገለጹ። ቫንስ ልንናገር የምንችለው ወይም ልንሰራም የምንችለው ግጭቱ እንዳይካሄድ መምከር ብቻ ነው፣ ከዚህ ውጭ የእኛ ጉዳይ ባልሆነ ነገር በፍጹም ጣንቃ አንገባም ሲሉ ተናገሩ። ግጭቱ አሳፋሪ ሲሉ የገለጹት ፕሬዚዳንት ትራምፕ በበኩላቸው ሁለቱም ሀገራቶች አውቃቸዋለሁ የምረዳቸው ነገሮች ካሉ ሊያነጋግሩኝ ይችላሉ ሲሉም ገልጸዋል። ህንድ የአሸባሪዎችን ካባለቻቸው በፓኪስታን የሚገኙ ዘጠኝ ወታደራዊ ሰፈሮች ላይ ያነጣጠረ ጥቃት መፈጸሟን ተከትሎ ፓኪስታን የአጸፋ እርምጃ ከወሰደች በኋላ ሀገሪቱ ግጭት ውስጥ መግባቷ ይታወቃል። ክብራንት ተመልካቾቻችን እና አድማጮቻችን ለአሁኑ ያቀረብኩላቸው የዘውድሾ ዜናዎች እነዚህ የሚመስሉ ነበረ። በቀጣይ ከእናንተ ክብራንት ተመልካች አድማጮቻችን ጋር በምናደርገው የቀጥታ ውይይት እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘያወደ መንግስቴ ነኝ። ሰላም።